ሌባዋ ተጋለጠች። ጓደኞቿን እየሰረቀች ያስቸገረችው ጓደኛ ሌባ ዛሬ ተጋልጣለች ማለት ነው። በጣም በሚያሳዝን እና በሚያሳፍር ሁኔታ ተጋልጣለች ማለት ነው። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሰላም ነው፣ እናንተ ጋር እንዴት ነው? ለቻናሉ አዲስ ከሆናችሁ ላይክ ሰብስክሪብ ማድረጋችሁን አትርሱ። እንግዲህ ዛሬ ሶስት ጓደኛሞች ቀርበው ለሀቢባ ቤት ማለት ነው፣ እንደምታውቁት ለፍርድ ቀርበው ነበር ማለት ነው። እንግዲህ አንዷ ከመሀላቸው አብራቸው የምትኖር ኢጃዛ ቤት አብራቸው የምትኖር ሴት እንግዲህ በየጊዜው የአንዷን ወርቅ የአንዷን ብር ምናምን እያደረገች እንግዲህ እየሰረቀች እየወሰደች እቃቸው ወርቃቸውን እየሰረቀች እየወሰደች እየሸጠች ማን እንደሰረቀው ያው ለማወቅ ከባድ ነው። ማህበራዊ ኑሮ ስትኖሩ ምክንያቱም ኢጃዛ ቤት አምስት ስድስት ሆናችሁ አብራችሁ ትኖራላችሁ። ስደት ላይ ስትኖሩ እንግዲህ በብዛት በተለይ አረብ ሀገራት ላይ የሚኖር ሰው ያው እንደዚህ አይነት ሲስተሞች እንጠቀማለን ማለት ነው። ያም የሚሆንበት ምክንያት አንደኛ ገንዘብን ሴፍ ከማድረግ አንጻር ነው። ሁለተኛ ያው የወጣ ነው ለስራ ስለሆነ ሰርተን ወደ አገር ቤት ተመላሽ ነን ብለን ስናስብ ያው እንደዚ አይነት ነገሮች እናስባለን። ግን እዚሁ ሀገር ለመኖር እዚሁ ለመኖር የምናስብ ከሆነ ግን ለብቻችን ለራሳችን ተከራይተን እንኖራለን ማለት ነው። ነገር ግን ሰርተን ወደ ሀገራችን ለመመለስ ስንፈልግ ያው እዚህ ጋር ወጪ ላለማብዛት ቶሎ አገር ቤት የምናሳካውን ነገር ለማሳካት ስንል ብር ለመቆጠብ በማህበራዊ ኑሮ እንኖራለን ማለት ነው። ያ ነገር ደግሞ በእርግጥ ጥቅምም አለው ጉዳትም አለው። ጉዳቱ ምንድን ነው ካላችሁ፣ ያው እንደዚህ አይነት ክስተቶች ይከሰታሉ። ሁለተኛ ደግሞ ያው አብራችሁ ስትኖሩ አብሮ አንድ ቤት የሚኖር ሰው እንግዲህ ትላመዳላችሁ፣ እንደ ህት እንደ ህትማማች የመታየቱ ነገር አለ ያው አንዳንድ ነገር ይወጣሉ። እዛ ላይ ተንኮለኛ ሰዎች ይኖራሉ። ሽንት ቤት ካሜራ በመደበቅ ቪዲዮ እየቀረጹ ቪዲዮውን አሳልፈው ለሌላ ሰው በመስጠት ያ ሰው ደግሞ እናንተ እንዲያስፈራራችሁ ገንዘብ እንዲቀበል ብዙ ነገሮች አሉ ተንኮሎች። ነገር ግን ደግሞ በጣም መልካም ከእህትም በላይ ከቤተሰብም በላይ ተሳስባችሁ አንቺ ትብሽ፣ አንተ ትበስ ተባብለን የምንኖርም ሰዎች እንዳለን ሁሉ እንደዛ የሚያደርጉ ሰዎች አሉ ማለት ነው። እንግዲህ በጣም ያሳፍራል። እውነት ለመናገር በጣም ያሳፍራል። አንዳንድ ጊዜ ምነው እናቴ በእንቁላሉ በቀጣሽኝ ያለው ዶሮዋን ሲሰርቅ ማለት ነው። እና በሚገርም ሁኔታ እውነት ለመናገር ስደት ላይ እየኖራችሁ ሰርታችሁ ማግኘት የምትችሉበት ሀገር ላይ ተቀምጦ የጓ በተለይ ደግሞ የማንም ይሁን የማንም ይሁን ሌብነት በጣም አሳፋሪ ነው። እውነት ለመናገር ከመስረቅ መንገድ ላይ በቃ አንሶላ አንጥፎ መለመን ይሻላል ከምትሰርቁ። ደግሞ ስጡ ብላችሁ ያን ሰው በግልጽ ብጠይቁት ይሻላል ከምትሰርቁ ማለት ነው። ምክንያቱም ሌብነት በጣም መጥፎ ነው። ሁለተኛ ደረጃ ላይ ደግሞ አብራችሁ የምትኖሩትን ሰው መጠርጠር በጣም ከባድ ነው። አንድ ቤት እየኖራችሁ ሌባን መጠርጠር በጣም ከባድ ነው። ምክንያቱም ከውጭ የሚመጣ ሌባ ከሆነ በራችሁን ትቆልፋላችሁ፣ ጥንቃቄ ታደርጋላችሁ። አንድ ቤት ውስጥ የምትኖሩትን ሰው ግን ከዛ ሰው ተጠንቅቆ ለመዳን በጣም ከባድ ነው፣ በጣም አስቸጋሪ ነው እና እኛም አንድ ጊዜ የዛሬ ስንት አመት አካባቢ አንድ ጊዜ እንደዚሁ ገጠመን ገጥሞን ነበረ እና ልጅቷ ብር የላትም ስራ ፈታ አለኝ ብር የላትም ሶ ከአንደኛዋ ልጅ ቦርሳ ገብታ አምስት መቶ ብር ታነሳለ ማለት ነው አምስት መቶ ብር አንስታ ብር ጠፋ ብር ጠፋ ብላ ያችኛዋ ልጅ ደግሞ ብር የጠፋኝ አምስት መቶ ብር አለኝ እንግዲህ ብዙ ሰዎች ነበርን ቤት ውስጥ ያለ ነው። በአጋጣሚ ሆኖ ማለት ነው ተሰባስበን ነበር ያለ ነው እና ብር ሁላችንም ምን ያክል ብር አላችሁ ተብሎ እንደ ሲጠየቅ ሁሉም ቦርሳ ያለውን እኔ ይሄን ያክል አካባቢ፣ ይሄን ያክል አካባቢ እና ምን ተብሎ ተነገረ ማለት ነው እና አጋጣሚ ሆኖ ብሩ ደግሞ ልጅ ተጠፋት አምስት መቶ አንድ ድፍን ብር ነበር እና ከዛ ተፈለገ፣ ተፈተሸ። በቃ ሁሉም እቃ መፈተሽ ያለበት ተባለ። ሻንጣ ወጣ እንዲፈተሽ ተደረገ። መጨረሻ ላይ ግን እሷ ያዛች ልጅቷ፣ ልብሷ ውስጥ፣ ሻንጣዋ ልብስ ውስጥ አድርገው ያ ብር ተገኘ ማለት ነው እና እንደዚህ አይነት አጋጣሚዎች እንደዚህ የሚያደርጉ ሰዎች አሉ። ግን አሁን እሷ የሰረቀችው ምንድን ነው? አንደኛ ቤት ውስጥ ብዙ ሰው አለ፣ ማን እንደሰረቀው አይታወቅም። ሰርቃ ደግሞ እጇ ቦርሳ ውስጥ ሳይሆን ያስገባው ልብሷ ቦርሳ ውስጥ ነው። ስለዚህ ቢበረበርም የእጅ ቦርሳ ነው ልብስ አይበረበርም ብላ እንደ አምስት መቶውን ልብሷ ውስጥ ጠቅልላ ነው አስቀምጣው የተገኘው ማለት ነው። ምክንያቱም ያው ታውቃላችሁ፣ እንደዚህ በጀማ ስትኖሩ ማን ሌባ እንደሆ አሁን ያ ነገር የዛን ሰዓት ያ ነገር ባትዋረድ ያች ልጅ ከዛም በፊት እንግዲህ የሚሰርቅም ሰው የለም፣ ተጣፋኝም ብሎ የሚያውቅ ሰው የለም። እንኳን ብር እና ማንም ሰው ምንም ነገር አይነካም፣ የማንንም ማለት ነው። ግን የዛን ሰዓት እንደዛ ሆነ ማለት ነው። ያ ሲሆን ግን ምንድን ነው የተደረገው? ቀጥታ ማንም ሰው ከቤት እንዳይወጣ በር ተዘግቶ፣ የእያንዳንዱ ሰው እቃ ቤት ውስጥ ያለው እቃ የእያንዳንዱ ሰው እቃ እንድች እንድትፈተሽ ነው የተደረገው። ያ የተደረገበት ምክንያት ምንድን ነው ካላችሁ ሌባዋ መታወቅ ስላለባት። ምክንያቱም ማንን አሁን ለምሳሌ እንደዚ አይነት ክስተት ሲከሰት ማን ተጠረጥራላችሁ? እርስ በርስ ነው የምትጠራጠሩት፣ ወይስ ዝም ብላችሁ ወይም ከሌ ይሆናል በሚል ግምት ሰውን ትወነጅላላችሁ ማለት ነው። ግን ያ ነገር እንደዛ በመፈተሹ እሷ እንደሆነች ታወቀች። ተዋርዳ ከቤት እንድትባረር ተደረገች ማለት ነው። ገባችሁ? ሶ በቃ ሌላውም ሰው እጅ አመል ያለበት ሰው እንኳን ቢኖር ስለሚፈራ ተጠንቅቆ ይቀመጣል ማለት ነው። ግን አሁን እነዚህ ከእንግዲህ ወርቅ የጓደኛዋን ወርቅ ሰርቃ ወስዳ ሸጣ ተጠቅማለች። ድጋሚ ደግሞ ብር ሰረቀች። ገባችሁ? ይሄ ነው አሁን እንግዲህ እናቴ ምን ነው በእንቁላሉ በቀጣሽኝ ያለው ልጅ ታሪክ የመጣው እዚህ ጋር የመጀመሪያ ጊዜ ወርቁን የሰረቀኝ ጊዜ በደንብ ቢመረም እንትን ቢሏት ኖሮ ደግማ ብር አትሰርቅ ነበር። ወርቁን ሰረቀኝ፣ ጣማት። ማን እንደሰረቀ አልታወቀም አለች። ደግማ ምን አደረገኝ? ደግማ ሄዳ እንትን ሰረቀች ማለት ነው፣ ብር ሰረቀች ማለት ነው። እና አንዳንድ ጊዜ በማህበራዊ ኑሮ ስትኖሩ እንደዚህ አይነት ክስተቶች ይከሰታሉ። ከባድ ነው ማለት ነው ውዶቼ። እና እንደዚህ የምታደርጉ ሰዎች ግን ልቦና ይስጣችሁ፣ ፈጣሪ ልቦና ይስጣችሁ። የምር ልቦና ይስጣችሁ። በጣም ነው የሚያስጠላው። የሰው ገንዘብ የሚሰርቅ ሰው በጣም አስቀያሚ በጣም አስቀያሚ ከሚለው ቃል በላይ አስቀያሚ ሰው ነው ማለት ነው። ምክንያቱም እንዴት እንዴት ሰው የሰውን ወርቅ ይሰርጋል ማለት ነው። በምን አይነት እንትን ነው፣ ሰው እቃ ውስጥ ገብታችሁ የሰው ገንዘብ የሰው ወርቅ ምናምን እንዴት ይሰረጋል? ብር አለበት ሀገር ላይ ተቀምጣችሁ ሰርታችሁ ማግኘት እየቻላችሁ እንዴት ሰው ብር ይሰርቃል? በተለይ ደግሞ ጓደኛ የምትሉትን የራሳችሁን ጓደኛ ሰርቃችሁ የት ልትደርሱ ነው? ወዴት ለመዳረስ ያስባችሁ ነው? የሰው ወርቅ የምሰርቁት ማለት ነው እና በጣም ያሳፍራል። የምር በጣም ነው የሚያሳፍረው። እንደዚህ አይነት ነገር ማድረግ አግባብ አይደለም፣ ጥሩም አይደለም፣ አሳፋሪ ነገር ነው። ጓደኛ መከታ ነው። ከቸገራችሁ ብር ከቸገራችሁ በግልጽ ስጡን፣ መጠየቅ ጥሩ ነገር ነው። ልጆቹ እንዲህ ማርጋ አሳልፈው መስጠት አልፈለጉም ማለት ነው እና ውዶቼ፣ አስፈላጊ አይደለም እንደዚህ የምታደርጉ ሰዎች ጥንቃቄ አድርጉ፣ ምክንያቱም ጥሩ አይደለም። በተለይ ደግሞ ጓደኛ ብለዋችሁ፣ ጓደኞች ናቸው ተብላችሁ፣ በተለይ በጓደኝነት ዙሪያ ላይ እንደዚህ አይነት ነገር የምር በጣም ያሳፈራል። ህዝብ ህዝብ ፊት ወጥቶ እንደዚህ ከመሆን እውነት ለመናገር ሞት ሞት ይሻላል። ምክንያቱም አንዳንድ ጊዜ ለቤተሰባችሁስ ክብር የላቸውም ወይ? ቤተሰቦቻችሁንስ አትፈሩም ወይ? ቤተሰቦቻችሁስ ምን ይሏቸዋል? ማለት አሁን ይህን ቪዲዮ ሲያዩ፣ ቤተሰብ ልጅ ሰርቃ እዚሁ ሌላ እንደው ተውት። ሰው ሰው ሰው ነው፣ ችግር የለውም። ምክንያቱም አንዳንድ ሰው ስለሰው ምን አገባኝ ይላል? እኛ ኢትዮጵያዊ ደግሞ ከገንዘብም ከምንም በላይ ደግሞ ክብር ይበልጣል። ራስን እንደማክበር ራስን እንደማስከበር ያለ ነገር የለም። አሁን ይቺ ሴት እንግዲህ ሌባ ተብላ ተፈርጃ በዚህ ሁላ ህዝብ መሀል ማን ጋር ነው የምትኖረው? ማን ነው የሚያምናት? ማን ነው ስራ የሚያስገባት? ማንስ ሊያስቀጥራት ይችላል? ማንም እኮ ሊያስቀጥራችሁ አይችልም። ለምን ከባድ ነዋ። ማን ኃላፊነት ይወስዳል? ኢቨን እኮ የሚቀጥሯችሁ ሰዎች ራሱ አይቀጥሯችሁም። ይገባቸው ግን ተውት። ይሄን የስራውን መቅጠር የስራውን መቀጣጠር ይሄን ተውት። ሰው እንዴት ብል ማለት ሰው እንዴት የሰው ላብ ይበላል? ሰው እንዴት ማለት በቃ ከባሰባችሁ አንጡ ብላችሁ በግድ ተሟገቷቸው። በቃ ካቅማችሁ በላይ ከሆነባችሁ ነገሩ ካቅማችን በላይ ነው ብላችሁ ካሰባችሁ አንጡ ብላችሁ በግድ ያዟቸው። ደግሞ መሻላ ጓደኞቻቸው በጣም ጥሩ፣ አሁን አሳልፈው ራሱ መስጠት አልፈለጉም። መክሰስ ራሱ አልፈለጉም። መክሰስ ራሱን እንደማይፈልጉ እየነገሯት እና በሰላም ነገሩ እንዲፈታ እየነገሯት ራሱ እሷ ለመመለስ ራሱ ፈቃደኛ አይደለችም። በሰላም ነገሩ ለመፍታት ራሱ ፈቃደኛ አይደለችም እና በጣም ያሳፍራል። እውነት ነው መናገር፣ በጣም እንደዚህ አይነት ነገር አታድርጉ፣ ጥሩ አይደለም። ለቤተሰቦቻችሁም ክብር አስቡ። ምንም ቢሆን እህት ወንድም አክስት ምናምን ሊኖራችሁ ይችላል ይቀጥል ደግሞ፣ በተለይ ሴት ሆናችሁ ሴትም ይሁን ወንድም ይሁን ብቻ ግን እንደዚ አይነት ነገርን አታደርጉ። በጣም አስቀያሚ ነገር ነው። እውነት ለመናገር ከመስረቅ ከመስረቅ በቃ መለመን ይሻላል። መለመን በቃ በቃ ቸግሮኛል በሉ። እንዲ ታስታውሳላችሁ የሆነ ሰዓት ላይ ኮሮና እንደወጣ አንድ ወጠምሻ መጥቶ ቲክቶክ ላይ ቸግሮኛል ደገፍ አድርጉኝን የቆሰቁስበታል ያለው ስለዚህ እናንተም እንደዛ አድርጉ። አትስረቁ። መስረቅ ጥሩ አይደለም። መስረቅ በጣም ያስጠላል፣ ኃጢአትም ነው ወንጀልም ነው። እየሰው ሀቅ በልታችሁ እስከ መቼ? ከቸገራችሁ ተበደሩ። ከቸገራችሁ ከባሰባችሁ ለምኑ። እኛ ኢትዮጵያ የመረዳዳት ባህላችን ነው። ስለዚህ ቀጥታ ውጡና ለምኑ። በቃ ቸግሮኛል እርዱኝ በቃ በሉ ከቸገራችሁ። በጣም እንደዚህ የሰውን ገንዘብ ግን አትስረቁም። በተለይ አብራችሁ እየኖራችሁ ጓደኛ ተብላችሁ ግን በጣም ያስፈራል። አሁን እንደዚህ አይነት ነገር ስትሰሙ ከማን ጋር ነው የምትኖሩት? ማንን ነው የምታስተጉት? ማንን ነው አምናችሁ የምታስተጉት? ምክንያቱም እኛ አረብ ሀገር ያለን እህቶች በጣም ኢቭን አሁን በተለይ አንዳንድ እህቶች በበርካታ ወር ደሞዛቸው ወርቅ ገዝተው የሚይዙ ልጆች አሉ። ይሄ ለጌጥ የምንጠቀመው ወርቅ ሳይሆን ብር መያዣ እየተባለ ያልተቀረጸው ወርቅ ገዝተው የሚያስቀምጡ ልጆች አሉ። እንደገና ደግሞ ወርቁንም እንዲሁ የተሰራው ወርቅ ገዝተው የሚይዙ እህቶች አሉ። በቃ አለ አይደለም፣ ብዙ ንብረት አለ። አረብ ሀገር እህቶች ጋር ብዙ ንብረት አለ። እንደዚህ ጥሬ አድርጋችሁ ወስዳችሁ የሚሸጡት በተለይ ወርቅን በተመለከተ ጉዳይ በጣም ብዙ ልጆች በርካታ በርካታ የሚባሉ ወርቅ ይዘዋል ማለት ነው። ታዲያ ያንን ዘርፋችሁ ወስዳችሁ ከሸጣችሁት ጓደኛ ተብላችሁ አብራችሁ እየኖራችሁ እንዴት ነው አሁን? ማለት አሁን እኮ እርስ በርስ እንድትጠራጠሩ ነው። እንደዚህ አይነት ነገሮች ስትሰሙ ትጠራጠራላችሁ። እንድትፈሩ ነው የሚያደርገው። ፍርሃት ነው የሚያሳድረው። እና እባካችሁ እባካችሁ እንደዚህ አይነት ነገር አታድርጉ። የምር ይደብራል ቢያንስ አሁን የበቀል በቀል ወርቃቸውን ሰርቃ ብራቸውን ሰርቃ አይዳቸውን፣ ፓስፖርታቸውን ሁሉ ነገራቸውን ሰርቃ፣ ቢያንስ አይዲና ፓስፖርት እንኳን መልሽ ስትባል አልመልስም የምትል አይና አይናውጣ ይቺ ደግሞ ደፋር። የዚች ደግሞ የተለየ ሌባ ነው። የሌባ አይነ ደረቅ መልሶ ልባ አውለቅ የሚባለው አባባል ጭራሽ እየተለመነኝ ቢያንስ አይዲና እንትኑ መልሼ እየተባለ እነሱ እኮ መክሰስ ይችላሉ። መክሰስ እየቻሉ ግን አብረን በልተናል፣ አብረን ጠጥተናል፣ ጓደኛችን ነበረች፣ ስለዚህ አሳልፈን አንሰጣትም። አሳልፈን ብንሰጣት ትታሰራለች። ታስራ ደግሞ ገንዘቡ እንድትከፍል ትደረጋለች። ከፍላም ደግሞ ወደ አገሯ ድጋሚ ኢማራት ምድር እንዳትመጣ ከንስላ ወደ አገሯ ትገባለች። እነሱ ግን ያንን ነገር ማድረግ አልፈለጉም። ለምን አብሮ አንድ ቀን መብላት እዳነው አብሮ ስለበሉ አብሮ ስለጠጡ አብሮ ብዙ ነገር ስላሳለፉ ያ ነገር ይዟቸዋል። እሷ ግን ምንም ነገር አልያዛትም። አሁንም ምንም ነገር አልመሰላትም። ምንም ከቅንጣት አልቆጠረችውም። እና ብቻ ያሳፍራል። የምር በጣም ነው የሚያሳፍረው። እና እንደዚህ ወርቅ ከበድ ከበድ አለ ገንዘብ ያለበት ወርቅ ገዝታችሁ የምትይዙ ህቶቼ ጥንቃቄ አድርጉ። ጠንቀቅ በሉ በቃ ወይ በቃ አለ አይደለ? ተጠንቀቁ። ግን አንድ ቤት እየኖሩ መጠንቀቅ አለ ወይ? አይቻልም፣ ከባድ ነው። እና ግን ለማንኛውም ግን በተቻላችሁ አቅም ተጠንቀቁ። በተቻላችሁ አቅም ደግሞ እንደዚህ አረብ ቤት ይሻላል። ለምን አሁን አረብ ቤት አንዳንድ ቤት አለ አረቦችን ቤት የሚሰርቁ ግን